ጥላሁን ገሰሰ አባቴ ነው። እግዚአብሔር የተመሰገነ ነው። እሺ፣ በስንት ዓመተ ምሕረት ነው ጥላሁን ገሰሰ አባቴ መሆኑን ያወቀው? ካደግክ በኋላ ነው። ጻኑ ነው። ቅር አይበለም። ማን ነገረ?

ግን ጋሽ ጥላሁን እንደዚህ አባቴ ነህ ብለህ አጠገቡ አልቅሰህ አታውቅም? አለ ማለት ለእሱ አባቴ ነህ ብለኸዋ። አሁን አባቴ ነህ ተብሎ እኮ አይለቀስም። አንድ ሰው የማላቀው አባቴ ነው የማንነት ጥያቄ ያለብኝ ሰው ነው። ብዙ ጊዜ የተጨነቁ ነው። አሁን ሰላም የምተኛበት ጊዜ መጣ።